አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 ጻድቅና የተመሰገነ አባት አቢየ እግዚእ አረፈ። ይህም ባሁኑ ትግራይ ክልል ተንቤን በምትባል ቦታ የተወለደ ነው። እድሜው ለትምህርት እንደደረሰ ወደ አብነት ትምህርት ቤት ገብቶ ይማር ነበር። በሚማርበትም ጊዜ ጓደኞቹ በክፋት ተነስተው በስሙ ብዙ ጥፋት እያጠፉ አቢየ እግዚእ ይህን አደረገ እያሉ ከመምህሩ ዘንድ ይከሱት ነበር። መምህሩም ጽኑ ግርፋት ይገርፈው ነበር። ነገር ግን አቢየ እግዚእ ስለ ግርፋቱ የጌታ ኢየሱስ ክርስቶስን መከራ እያሰበ ደስ ይለዋል እንጂ አይከፋም ነበር። ታዲያ ከእለታት አንድ ቀን መምህሩ ይህን ተማሪዎቹ የሚያደርጉትን ነገር በዓይኔ መመልከት አለብኝ ብሎ ወደ አቢየ እግዚእ ቤት፣ ወደ ጸሎት ቤቱ ሄደ። ሲጸልይም ቤቱ በብርሃን ተሞልቶ፣ ጎጆ በብርሃን ተሞልቶ አገኘው። በእውነት እስካሁን ስላደረገው ነገር ይህ መምህሩ ተጸጸተ። አቢየ እግዚእ አቢየ እግዚእም ቅድስና የታወቀብኝ ማለት ነው ብሎ ቦታ ቀየረ። ከዚያ ሞቶ ወደ ሌላ ቦታ ሄደ። በዚያም ብዙ መከራ፣ ብዙ ተጋድሎን አሳረፈ። በዛሬው በዛሬው ዕለት ታዲያ አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ቃል ኪዳንን ገብቶለት ብዙ ቃል ኪዳንን ሰጥቶት በሰላም በሰናይ አረፈ። ከሊቀ መላእክት ከቅዱስ ገብርኤል ጋር ጥብቅ ቅሩኝነት ያለው አባት ነው። ጠባቂው መላኩም ይህ መላክ ነበር። በብዙ ነገር የሚራዳው መላክ ከእግዚአብሔር እየተላከ መላኩ ቅዱስ ገብርኤል ነበር። ታዲያ በዛሬ ግንቦት 19 በሊቀ መላክ በቅዱስ ገብርኤል ወርሃዊ በዓል ዕለት የዚህም ቅዱስ ጻድቅ ሰው የእረፍቱ ቀን ይታሰባል ይህም አቢ አዲ በምትባል በትግራይ ክልል ቤተክርስቲያኑ ተሰርቶ ታንጾ እናገኛለን። በተለያየ ቦታም ቤተክርስቲያኑ አለ። የዚህ ጻድቅ በረከት ይደርብን። ግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አባ አቢየ እግዚእ ጻድቅ ኢትዮጵያዊ፣ ሁለተኛ አቡነ ዮሴፍ ብርሃነ ዓለም የአስራ ሁለቱ ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ ሶስተኛ አቡነ ብስጣወሮስ ዘሐይቅ እስጢፋኖስ ኢትዮጵያዊ፣ አራተኛ ቅዱስ ኤስድሮስ ሰማዕት ታላቁ ሰባት ጊዜ ሞቶ የተነሳ፣ አምስተኛ አምስት መቶ አምስት ሺህ ሰባት መቶ ሰማዕታት በአንድ ቀን ብቻ የተገደሉ፣ ስድስተኛ አባ ይስሐቅ ገዳማዊ። ወርሃዊ በዓል ቅዱስ ገብርኤል ሊቀ መላእክትና አቡነ ስነ ኢየሱስ የሰማዕታት የጻድቃን በረከታቸው ረድኤታቸው አምላካችን የኢየሱስ ክርስቶስ ምሕረትና ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።